ይሄን ሁሉ ሰራዊት የተመደበላቸው የክርስቶስ ሰራዊት እንደ ራቃቸው የሚያሳይ ነው። ሰይጣን የሆኑ ሰዎች ሰይጣንን እናስወጣለን የሚሉ ደግሞ ይሄ አሁን ይሄ ቄስ ቢቀድስ ጸሎቱ ያድርጋል የሚል እምነት የለኝ። ጤና ኦርቶዶክስ እንጨርሳለን፣ በአላ ፍቃድ አላሁ አክበር። ሰላም ስለራቀን ይገርምኛል፣ ይገርመኛል። ሰላም ሚኒስተር በሌለን ሰዓት እኮ ሰላም ነበር። የእከሌ ቸርች ተብሎ ነው፣ በግለሰብ ነው ስም ያለው የክርስቶስ ደጋፊ አላየው። እንዲህ አይነት ሃይማኖተኛ ነን የሚሉ የሃይማኖት ቤት ውስጥ ያሉ መነቀል መቻል አለባቸው። ቤተ ክርስቲያን እየሰራን ነው የሚሉት ህገወጥ የመሬት ወረራን የሚያከናውኑም አሉ። እየተደረገ ያለው ሙዳየ ምጽዋት ግልብጥ ተደርጎ ብሩም ዶላሩም ሰላም ጠናስጠለን። ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉ ጭምር ከልብ ነው የማመሰግነው። አብራችሁኝ ስላላችሁ ስለሆናችሁም ጭምር ከልብ ከልብ አመሰግናለሁ። በዛሬ ቪዲዮችን ማነው የተሳሳተው? ጠቅላይ ሚኒስትሩ አንድ ጉዳይ ተናግረዋል፣ በሀገራችን ስላሉ ወታደሮች። ጠቅላይ ሚኒስትሩ የተናገሩት እውነት ነው ወይስ ሌላው የሚለውን አንድ የምናሳያቸው ቪዲዮ አለ። በዚች ሀገር ላይ እንግዲህ ዘጠና ዘጠኝ ከመቶ አማኝነን በምንልባት ሀገር ውስጥ ኢ አማንያን ሊያደርጉ የማይችሉትን ጭምር እያደረግን ያለንበት ሁኔታ ስለምንድነው ብለን የምንጠይቅበት ነው ያሉ ቪዲዮዎቻችን በሙሉ ከዚህ ጋር የተያያዙ ናቸው። ወንድም ወንድሙን ይገላል፣ እናት ልጁ ላይ የተነሳበት ጊዜ አለ። በቀደመ ያየሁት አንድ ቪዲዮ ደግሞ እጅግ ያስገርማል። ወንድ ልጅ ታላቅ ወንድሙ ጋር አይደለም ሲደባደበ ያየ ነው መከራ በልቶ ካሳደገው አባቱ ጋራ እየተነሳ እየፈረጠ ሲደባደብ ያየንበትን ቪዲዮ የዘመን መጨረሻ ብለን እንድናልፈው ወይስ የዘመን መጨረሻ አታድርገን ብለን እንድንገጽሰው የሚያደርግ እጅግ በጣም አስቀያሚ ጊዜ ላይ መድረሳችን የሚያሳይ ነው እና ማን የተሳሳተው ብለን እናያለን። ሰባኪንን የሚሉ አካላት ከፖለቲካ የተሰጣቸውን በትንቢት መልክ እየወረወሩልን የነቢያትን ወይም የትንቢት ተናጋሪዎችን ስም ይዘው የተመለከትንበት፣ በቤተክርስቲያናችንም መለስ ብለን እንዲሁ ከቤተክርስቲያናችን አስተምህሮ ውጪ ፍየል ከምንድ ነው እሱ ምን ካለ ዲያቆን ከዘፈነ የሚባል ነገር አለ። እንደዚህ አይነት ነገር ውጥንቅጥ ውስጥ ገብተናል እና ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ ከወንጌል አማኙ፣ ከፕሮቴስታንቱ፣ ከሙስሊሙ፣ ከሁሉም እያለን ዛሬ የምናየው እጅግ ጉዳችንን ፍለፊት ፍርጥ አድርጎ የሚያይ ነገር ነውና እና ከኔ ጋር ቆይታ እንድታደርጉ በአክብሮት እጋብዛለሁ። የሙታንሳማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከውብናል። መልእክቱን ሰምተን ስንመለስ በቀጥታ ወደ ቪዲዮ የምናመራ

አስፈለገ ደግሞ ቻ እንዳሚለብሰት ነገር በውስጥ እንደዚህ አድርጎ ውስጥ ሰውየዎች ሊለብስ ይችላል። ላስቲክ ላስቲክ ለብሳችሁ ነው የምታድሩት። የእኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበርሀው ላይ ነው ወድቀው ያሉት ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነው እና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው፣ አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ። ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን፣ የእኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ክብራን ተመልካቾቻችን ከመልእክታችን ተመልሰን ተገናኝተናል። እስቲ ይህንን ቪዲዮ እንመልከተው። ከዚህ በኋላ ድምፁ ዝቅ አድርግና ቪዲዮ እየሄደ ከጀርባ እያለ እየተመለከታችሁት እኛ እናወራለን። እንኳን አደረገለት ሰው ተከታይ እንኳን በዛለት፣ ኢትስ ኦኬ የእሱ ችግር የለብኝም። ከሱ ጋራም ላወራ አይደለም የመጣሁት። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው የፓርላማ ቆይታቸው አንድ ነገር ተናገሩ። በጣም ስለገረመኝ ላመጣ ነው። ክቡር ጠቅላይ ሚኒስትሩ ምንድን ነው እሱ ያሉት? በነገራችን ላይ ከጅቡቲ ወደ መሀል ሀገር፣ ከመሀል ሀገር ወደ ተለያዩ ክልሎች አንድን እንትን እቃ ለማጓጓዝ በተለይም የታላቁ የኢትዮጵያ ህዳሴ ግድብን ሲያነሱ ትልቁን ስራ መስራታችን ሳይከብደን ይሄንን አጅቦ የሚመጣ ሰራዊት ቁጥሩ ብዛቱ ትልቁን ወጪው ለሰራዊቱ የሚወጣ ነው የሚል አይነት ንግግር ነበር የተናገሩት። እኔ ክቡር ጠቅላይ ሚኒስትሩ ለዛ ቢወጣ የሚቆጨን አይመስለኝም፣ አይመስለኝም። ዛሬ ላይ ነቢይ ነኝ ብለው የክርስቶስን ወንጌል ለመዝራት ወደ ዓለም መሄድ ሲኖርባቸው ምድረ በዳው ሳያሸንፋቸው ምቾት ሳያንገላታቸው ፖለቲካ ሳይደበቁ እውነትን ብቻ የሚናፍቁ ወደ ህዝቡ ሄደው ወንጌል መስበክ የነበረባቸው ግን በሌላው ጎኑ ፖለቲካ ውስጥ ተደብቀው ምቾት ያንገላታቸው ወደ ምድረ በዳው ሳይሆን ወደ ለመለመችዋ ከተማ ሲገቡና ሲረማመዱ ግብር የምንከፍልባቸው ወታደሮች የሚያጅቡት የህዳሴውን ግድብ ከሚያጅቡት በላይ ነቢያቱን የሚያጅቡ ዛሬ በዝተዋል። ሐሰተኛ ነቢያቱ፣ ከፊት ሐሰተኛ የሚለው ይምጣል፣ ሐሰተኛ ነቢያቱን የሚያጅቡት በዝተዋል። እና ሰራዊቶቻችን ምንድን ነው እየሰሩ የሚውሉት ሚሊሻዎቻችን፣ ፖሊሶቻችን የሚያስብል ደረጃ ላይ ደርሰናል። እግዚአብሔር በሚያውቀው ለዚህ ውለታ የሚሆን ደግሞ ሐሰተኛ ነቢያቶቹ መንግስት አይገለበጥም የሚል ትንቢትን ይናገራል። ለምን መንግስት ይገለበጣል ድሮስ? ሉዓላዊ በሆነች ሀገር ላይ አሁን በምናውቀው ምርጫ ነው ምርጫ ነው የሚመራት ሀገሪቷን ብቃት አለኝ የሚል ተፎካካሪ ፓርቲ ተወዳድሮ ስልጣን የሚይዝባት ሀገር እንደሆነች ነው የምናውቀው። እነዚህ ሀሰተኛ ነቢያቶች ግን ሀሰተኛ ሰይጣንን ያመጣሉ። ሀሰተኛ ሰይጣን ምን ብለው ያመጣሉ? ሰይጣን የያዘው በማስመሰል ሰይጣኑ ምን ብለው ያወራል? ልንገለብጠው ነበረ አብይን። እናንተ አትገለብጡትም፣ አይገለበጥም የሚል ትንቢትን ደግሞ ያው ሀሰተኛው ነቢይ ያው ድራማ ይሰራል ማለት ነው በጣም ድራማ ይሰራል። በጣም በጣም በጣም በጣም እኔ በጣም የሚገርመኝ ነገር ይህች ቅድስት ተዋህዶ ቤተክርስቲያን ስንመለከት ሰይጣን ከማስለቀቅ ባለፈ ለድንበርና ድንበርን ለሚጠብቁት ብቻ ሳይሆን ለሚያስተዳድራትም ጭምር ጸሎት ታደርጋለች። ጸሎት የሁሉም መሆን መቻል አለበት፣ ምንም ጥርጥር የለው። የወንጌላማኙም፣ የእስልምናውም፣ የካቶሊኩም፣ ሌላውም ኦርቶዶክሱም ለሀገርም ለሀገርም መሪ መጸለይ መቻል አለበት። እሱ አይደለም ጥያቄ። እነዚህ ሀሰተኛ ነቢያት ግን በፖለቲካ ውስጥ ተደብቀው የሚሰጣቸውን ሀሳብ በመወርወር ትንቢት ተናጋሪ ራሳቸውን የሚያስመስሉበት ነገር ሆኗል። ስለዚህ ክቡር ጠቅላይ ሚኒስትሩ እንደው የተናገሩት እኔ ነዳጅም ይሁን ምን አናዳጅም ከድንበር ተቀብለው ወደ ከተማ አምጥተው ከከተማ ወደ ክልል ለማከፋፈል በሚያደርጉበት ጥረት ያንን ለህዝብ ይጠቅማል ብለው የሚያስቡትን ነገር ከሚያጅቡት በላይ ዛሬ ላይ ሀሰተኛ ነቢያቶችን የሚያጅቡ በስተዋልና እባክዎትን፣ የሀገር በጀት ባይ ባክን ባይ ባክን ባይ ባክን እንደዛ እንዳልል ነገርዬ የሰጥቶ መቀበል መርህ እንደሆኑ የሚያሳዩ ብዙ ነገሮች አሉ። ምንድነው ከተባለ፣ ሀሰተኛ ነቢያቶቹ የሀሰት ትንቢት ይተነብያሉ። የመንግስት አዛዦች ደግሞ ሰራዊት ይመድቡላቸዋል። እኔ በጣም የሚያስገርመኝ ኢትስኬ ይመደብላቸው ችግር የለውም፣ በዚህም አይቀናም ቅናት አይደለም። ይሄን ሁሉ ሰራዊት የተመደበላቸው የክርስቶስ ሰራዊት እንደ ራቃቸው የሚያሳይ ነው። የምድሩን ሰራዊት ከናፈቀ ሰው የክርስቶስን ሰራዊት ንቋል። ቅዱሳኑን ጻድቃን፣ ሰማዕታቱን ትተዋል፣ አልያዙትም። ለህገ መንግስቱ ከቆሙ መጽሐፍ ቅዱሱ ተራርቋል፣ ምንም ጥርጥር የለው። ቤተክርስቲያኗን ትተው አደባባዩን ከናፈቁ ኢትሶኬ የራሳቸው መብት ነው፣ አይመለከተኝም። ግን ለምንድን ነው ምድር ሰላም የናፈቃት? በዚህ ልክ የእግር ጉዞ ክሩሲዱ አሮን አይመለከተኝም። ለምንድን ነው ምድር ሰላም የራቃት ብለን ስናስብ፣ ስለ ሰላም የሚሰሩ ሳይሆን ሰላምን የሚያውቁ ስለሆኑ ናቸው። እንዲህ አይነት ሃይማኖተኛ ነን የሚሉ የሃይማኖት ቤት ውስጥ ያሉ መነቀል መቻል አለባቸው፣ መንግስትንም ህዝብንም የሚያሳስቱ ስለሆኑ ስለዚህ የመንግስት አካላት ቆም ብላችሁ አስቡ። ህዝቡ ደግሞ ዝም ብላችሁ አትሸውዱ። በሁለተኝነት ልምጣ ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። በጣም በሚያስገርም መልኩ ልብሷን ይዘው ሐሰተኛ አጥማቂ ነን። አሁን ሰይጣን ሰይጣንን ሲያስወጣ የት እንደሆነ አላውቅ አሉ። ሰይጣን የሆኑ ሰዎች ሰይጣንን እናስወጣለን የሚሉ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥም ደግሞ ተደራጅተው ገንግ ነው። እስከ ቤተ ክህነት ጭምር እጃቸው ረዝሞ እጃቸው ረዝሞ አማኙንንም ቤተ ክህነቱንም እያሳሳቱ ያሉ፣ እነዚህም ሊያዙልን ሃይባይ ሊባሉ ይገባል። ሰይጣን ሰይጣንን ሲያስወጣ አይቻልም። ስለዚህ ከፕሮቴስታንት የዘለለው ወደ ተዋህዶ ቤትም ሲመጣ በሐሰተኛ አጥማቂ ስም በስብከት ስም አውደ ምህረት ላይ ቆሞ እዛ ቤት ያለው ፕሮቴስታንቱን ሙስሊሙን የሚሳደብ ብዙ እኚህን ሀይል እትሉልን ይገባል ከቻላችሁ ቤተ እምነት ውስጥ ያላችሁ የሃይማኖት መሪዎች፣ ካልቻላችሁ ደግሞ ህግ ልታስከብሩ ያላችሁ አካላት። እዛም እዚህም እዛም እዚህም ቤተ ክርስቲያን እየሰራ ነው የሚሉት ህገ ወጥ የመሬት ወረራን የሚያከናውኑም አሉ። ለምሳሌ ቤኒሻንጉል ላይም ባለፈው ወንድሞቻችን ያደረጉትን ተመልክታችኋል። ስም ቤተ ክርስቲያን ነው፣ ግብሩ ግን ሌላ ተአምር ነው። ስለዚህ ቤተክርስቲያን በዚህ ልክ አትተከልም፣ ቤተክርስቲያንን አይወክልም ብለው ለህዝብም ለመንግስት ማስቸገር የለባችሁም ብሎ አቃጥለውታል። እንደዛ ነው መደረግ መቻል ያለበት። ስለዚህ በተዋህዶ ቤት ውስጥ ያሉ ጸሮችን ማንሳት አለበት። ከዛ መካከል ደግሞ በግል የምናያቸው አሁን አሁን የወጡ ልማዶች አሉ። ከሚያሳፍሩ ከአባትነት የማይጠበቁ አባትነት ልንላቸው የማይገባ ቀን ላይ ለመቀደስ ጠዋታ ላይ ለመጨበስ ስርዓት አይደለም። ጸሎት ልመናችን የማያደርገው ለዛ ነው አንዱን ክርስቶስን ከማክበር ከማመስገን ከፍ ከማድረግ ይልቅ በሃይማኖት ቤት ውስጥ ያሉ አባቶችን ገመና እንዴት እናወጣለን በሚል እሳቤ እርስ በርስ የምንሰራው ኃጢአት፣ ከጣራ ጸሎታችን እንዳያልፍ አድርጓል። አሁን ለምሳሌ ይሄ ቄስ ነኝ ባይ አሁን ተመልከቱት፣ ይሄ ቄስ ነኝ ባይ የሚጸልየው ጸሎት ይደርሳል የሚል እምነት የለኝም። ስሙት፣ ዛኝ ይበቃል። ከዚህ በላይ ክቡራን ተመልካቾች እናንተን ማሳሳት ስለሌለብኝ መሄድም የለብኝም። ሄ አሁን ቄስ ቢቀድስ ጸሎቱ ያደርጋል የሚል እምነት የለኝ። እንዲህ አይነት አረሞችን ማረም መቻል አለብን። እንደ ሀገር እንድንሰማ ከገባንበት ውጥንቅጥ ውስጥ እንድንወጣ የሌላው ላይ መቀሰር ብቻ ሳይሆን ወደ ራሳችን ማየት መቻል አለብን ቅድም ልክ እንዳልኳቸው ነው በዛኛው ቤት የሚደረገ የፖለቲካ ሩጫ ልክ እንዳልኳቸው ነው እመጣላችኋለሁ ቀጣይ በደንብ ነው እመጣላችሁ በደንብ ማለት በደንብ ስለዚህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥም አንዳንዴ ምን ቅር ይለኛል መሰላችሁ ለምሳሌ የአብይ ጾም ላይ ነው ያለነው ጸሎቱን እንዲያሳርጉ ስልጣነ ክህነት የሰጣቸው አባቶቻችን ምንም ጥርጥር የለም። ይፍታ ሲሉ እንፈታለን። እነዚህ የመሰሉ አባቶች እያሉ ዝቅ ብለው እግዚአብሔርን ከፍ የሚያደርጉ አባቶች እያሉ፣ በዛው ልክ ደግሞ የእግዚአብሔርን መኖር ትተው በቤቱ ለቤቱ የሚደረገውን መባ ቅርጥፍ እያደረጉ አማኙን የሚያሳስቱ ጥቂት አባቶች አሉ። እነሱ የሚያሳርጉት ጸሎት ይሰማ ይሆን ብዬ ጠይቃለሁ። ምግባራቸው ይጠየቁበታል። በተሰጣቸው ከነት ግን እንደ ሰው ግን እንጨማለቃለን አንዳንዴ። ኃጢአትም ስርቆትም ልክ ሊኖረው ይገባል። ለምሳሌ እኮ እጃችን ላይ ማር ቢሆን አድረሱ ብንባል በእጃችን አድረሱ ብንባል በእጃችን አድረሱ ቢባል እጃችን ላይ ማሩ እስካለ ድረስ ማድረስ ነው ያለብን። ምናልባት ግን ከእጃችን አልፎ ማሩ የሚንጠባጠብ ከሆነ ከሚፈስ እኮ ልንል ሰው እንችላለን። ከሚፈስ ምናልባት አደራ መብላትም ላይሆን ይችላል እሱ ላይሆን ይችላል። እንደው ካስጨነቅ ነውም ደግሞ ማር ያዙ ተብለን በእምነት እኮ ከተቀመጠ እንዲህ ልንይዘው እንችላለን። እንዳይደፋብን ጨመቅ ልናደርገው እንችላለን። ስለዚህ በዚች የተንጠባጠበውን ልንልስ ይገባል እንጂ እንደው መሀሉን እኮ መላስ የለብንም። አሁን አንዳንድ በቤተ ክርስቲያን የምናያቸው ታመኑ ተብለው ስልጣን ላይ የተቀመጡ ጸሐፊ፣ አስተዳዳሪ ይሄ ገንዘብ ኮሚቴ ላይ ያሉት ሙዳይ ምጽቱን ይያዙና ተቀበሉና አስቀምጡ ሲባል እንደው የተንጠፋጠፈውን እንኳን ውሰዷት ችግር እኮ የለውም። አሁን እየተዋወቅን ስለሆነ እየገባን ስለሆነ እየገባን ስለሆነ እቺ ልትንጠባጠብ ያለችው ኦኬ እንደው ለትራንስፖርትም ለምንም በሏት፣ ወይ ደግሞ አይ ነፋስም ምንም እንዳያየው እንይዘዋለን ካላችሁ እንደው ከደን ለማድረግ ወጣ ወጣ ያለውን ሳንቲም ካለ ችግር የለውም። እሱም ተዋውቀናልላ በብዙ ላይ እንተማም። ግን እንደው ግልብጥ አድርጋችሁ መውሰድ ሰዳ አይሆንም። ነውር እኮ ነው እየተደረገ ያለው። ሙዳየ ምጽዋት ግልብጥ ተደርጎ ብሩም ዶላሩ ወርቁም ነሐሱ ቤተክርስቲያንን ባዶ የማድረግ ነው እየተኬድ ያለው። እንዲህ የሚያደርጉ አካላት ክቡር እየተባሉ በቅዳሴው ሰዓት፣ ቅዳሴው ካለቀ በኋላ በሰላም ግቡ ተብሎ ከመሰናበታችን በፊት ባለው የወንጌል ሰዓት ክቡር ከላይ እየተባለ ሲጠራ ይነዝረኛል። አንዳንዴ እደነግጣለሁና ኧረ ተውና አተራም ሰው እኮ ምዕመኑን በትነው ክቡር እየተባሉ ይጠራሉ። እንደነዚህ አይነት ያሉበት ጸሎት አይሰማም የሚል እምነት የለኝም። ከነዛ መካከል ጻድቅ ምእመን ይኖራል፣ ምንም ጥርጥር የለውም። በመግባታቸው እግዚአብሔር ቢጠይቅም ግን ቤተ ክህነቱ እነዚህ ሊያጸዳልን ይገባል። አሁንማ በተለይ እንደው የዚህ አለቃ ዝውውር እየተጀመረ ነውና እና እንደው እባካችሁ ካህኑንም አለቃውንም ስታዘዋውሩ እያያችሁልን ለማለት ነው። ከዛ የተረፈው ደግሞ ሃይማኖተኛ ነኝ የሚል በየአደባባዩ ደግሞ እየወጣ ሰሞኑን አይታችሁታል። ይሄ ሃይማኖተኛ ነኝ የሚል አይደል? የፕሮቴስታንቱን ቅድም አይቻችኋለሁ፣ ነግሬያችኋለሁ። ሐሰተኛ ትንቢት ለመንግስት ይተነብያሉ። መንግስት ደግሞ ሰራዊት ይመድብላቸዋል፣ ይጠብቅላቸዋል። በቤታችን ደግሞ ልክ እንዳልኳችሁ እንዳሳየኋችሁ ነው። ወደ ሙስሊሙ ስንሄድ ደግሞ እንግዲህ የሃይማኖት አባት ነን ባይልም በአደባባዩ ኦርቶዶክስን ገላለው የሚል ከሰሞኑ ስትመለከቱት ነበሩ። ስሙት እስኪ ይህንንም በተወሰነ መልኩ አይናባሽን ባሽን እንዳላጠፋ ባና ደባዲናት ነው የተከበረ ነው፣ እስላም የተከበረ ነው። በኢትዮጵያ ኦርቶዶክስን ጨርሳለን በአላህ ፍቃድ፣ አላሁ አክበር። እግዚአብሔር በቃን እይበለን። በዚህ ደግሞ የራሱን ቤተ እምነት አክብሮ የሌላውን ቤተ እምነት የሚሳደብም ጀግና እየፈጠርን በመሀል ከተማ ላይ እንዲንጎራደድ የፈቀድን የጸጥታ አካላት ያሉን ህዝቦችም ነን። ደስ አንልም። ጴንጤና ኦርቶዶክስን እንጨርሳለን፣ ጅሃድ እናውጃለን እያለ የሚሄድ ማንም የማይጠየቅባት ሀገር እኛ በሚዲያ የምንለፈልፈው ሰዎች ስንሳደድ የምንውልበት ሀገርም ጭምር ነን። የቱ ጋ ነው የተላለፍ ነው? እንግዲህ ዛሬ ብዙን የምንናገረው የቱ ጋ ነው የተሳሳት ነው? የቱ ጋ ነው የሆነ ብሎናችን እንደ ሀገር የላለው የላለው እንግዲህ ይመስለኛል ለሰሞኑ ለተነሳው ግርግር ምላሽ ይሰጣል ተብሎ የታሰበ እብድ። ይሄ ሰውዬ በነገራችን ላይ በአንዴ ሶስት የሆነ ነው የምትመለከቱት ነው። ከዚህ በፊት የብልጽግና ደጋፊ ሆኖ ብልጽግናን ሲሰጥ ነበረ። የብልጽግና ደጋፊ ሆኖ ምናም ሲናገር ነበር። ከዛ ባለፈ ደግሞ ኦርቶዶክስ ሆኖ መስቀል አውጥቶ ሲባርክ የነበረ ነው በኦሮምኛ አሁን ደግሞ ተገልብጦ፣ በዚሁ በአማርኛ ደግሞ ሙስሊም ቆብ አድርጎ እንደዚሁ በአንድ ሰው ሶስት መልክ ያየንበት ነው ይሄ ሰው በነገራችን ላይ፣ ለምንድን ነው ይሄ የተፈጠረው? ብላችሁ ቆም ብላችሁ አስቡ እባካችሁ። ሀገር ትናፍቀናለች። በሀገር መኖር እንፈልጋለን። እኔ በራሴ ምንድን ነው የምትፈልገው ካላችሁ አበበም ይምራው ከበደ፣ አለሙም ይምራው ቶላ፣ ሀገሬ መንግስት እንዲኖራ ትፈልጋለሁ። የተረጋጋች መንግስት እንዲኖራ ትፈልጋለሁ። ሌላ ፖለቲካ ሩጫ ውስጥ አይመለከተኝም። በሰላም አምልኮ ከእግዚአብሔር ጋር መገናኘት ከዛ ወደ ቤቴ መመለስ ነው የሚፈልገው እግዚአብሔር ካለ ደግሞ ሰርቶ መግባትን ይሄ ነው የኔ የምኙት። የሃይማኖት እኩልነት ተከብሮ አንዱ በአንዱ ላይ የማይነሳ እንደው ስለፈቀደ ብቻ ተነስቶ የአንዱን ደም የማያፈስባት ሀገር እንድትኖር ነው የምፈልገው። ሌላ የአለ መንግስት ለማጽናት የሚመጣ መንግስት የመናፈቅ ያ የኔ ፍላጎት አይደለም። ተወዳድረው የመጡት በፖለቲካ ነው፣ ተሸናንፎ የሚመለሱት በፖለቲካ ነው። እኔ ያ አይደለም እንደ ስራ ዘመን አለሜን በጋዜጠኝነት ነው የነበርኩት። ያየሁትን የምናገር የሰማሁትን የምመሰክር አለቀ። ተፈጥሯል ሲባል ተፈጥሯል ያ ነውና የእኔ የፖለቲካ ፍላጎት ሌላ አምሮት ከዚህ ጋር ፍቅር አይደለም ከዚህም ጋር ጥራቻ ከዛም አምሮት አይደለም ካለው እንደዛ አይደለም እውነትን እውነት ብሎ መመስከር ነው የምፈለገው። በዚህ ሂደት ውስጥ ኦርቶዶክስን እንገላለን እያያችሁት እናጠፋለን በአላህ ፈቃድ ጅሃድ እናውጃለን ግድነው እሱ ገዳዩ ማን ነው ሟቹ ማን ነው እሱ ለመሞት ለመግደል ሲኬድ መሞት አለ ሀገር በደም አይበጣንም? ተዋንልም የኢትዮጵያ ሃይማኖት ተቋማት ጉባኤ ተሯሩጦ ያንን መግለጫ እንዳወጣ ሁሉ አሁንም ስራው ይሄ ነው እንዲህ ነው መደረግ መቻል ያለበት የጸጥታ አካላቶች እንዲህ አይነቱን ይዛችሁ ነው ቀብድ መቀፍደድ ያለባችሁ የሚረብሹ በሃይማኖት ሰበብ ሃይማኖትን የሚያበጣብጡ ይዛችሁ ነው ይዋጣል ይላለም መድረኩ መስጠት ነው ግን ዝም ብሎ ለተቀመጠ ህዝብ ሞት ለምንድን ነው የሚደገስለት ይሄ ህዝብ እኮ ወርቅ የሆነ ህዝብ ነው። ደግፍ ስትሉት ለሊት 11 ሰዓት ወጥቶ ለመኖር ሲል ደግፎ የሚመለስ ተቃውም ስትሉትን የሚመጣው መልካም መስሎት። ግን ከምንም በላይ ሃይማኖተኛ ህዝብ እኮ ነው፣ የሚነካ ህዝብ አይደለም። ተነስ ስትሉት እኮ ጨርቄ ማቄ ሳይ ለልማቱ የሚነሳ ህዝብ ነው። እባካችሁ ሞታ ተደግሱለት፣ የሚደግሱለትንም ደግሞ እባ ተከላከሉት። እባካችሁ፣ ሁሉም ቤተ እምነት ውስጥ ረባሽ አለ። ሁሉም ቤተ እምነት ውስጥ በጥባጮች አሉ። በጥባጮችን ለዩልን። አትሊስት ሀገርን እንመራለን የምትሉ አካላት ሃይማኖተኛ ከሆነች ሃይማኖተኞች እንዳይበጠበጡ አድርጉ። ሃይማኖተኞች ሲበጠበጡ አየው የሚል ሰው ነው። ሰራዊት መድባችሁ እያሳጀባችሁ ያላችሁት ፍርድ ከመዳን ያለ ነው። በነገራችን ላይ ከዚህ ወጣ ስንል እግረኛ በዝቷል፣ ሰሞኑን እኔ አላቅም። በተለይ ደግሞ በወንጌል አማኞች የሰላም ያድርግላችሁ እንጂ እንደው ስደተኛ እንዳትሆኑ እግዚአብሔር ይጠብቃችሁ እንጂ እግረኛ በዝቷል፣ በቃ ያ የሚነሳና የእግር መንገድ የእግር ጉዞ ምና አላማው ምን እንደሆነ አላውቅም። ከሰሞኑ ይህንን አይቼ ነበር። የእዩ ጩፋ ሲገርመን እና ተመልከቱ። ከዚህ የዘለለ ድምፅ ስለሌለው ምስሉን እያያችሁ እናውራ እና እግረኛ ሆኗል። ምንድን ነው ነገሩ? ሰው ነገር ወንጌል ከመስበክ ጋር አያይዤ አይደለም የምስቀው በእውነቱ ወንጌል አይሳቅ ወንጌል ከሆነ ሆነ የተሰ ይደረስ ነገርዬው እርስ በርሱ የሐሰተኛ ነቢያቶቹ ፉክክር ሆኗል። ፉክክር እንትና በሰሜን ሄዷል፣ እኔ በደቡብ ልሂድ። በነገራችን ላይ በሰሜንም በደቡብ የሚሉት እዛው ደቡብ ክልል ላይ ነው። አንዷን ክልል ነው ሰሜንም ደቡብም ማድርገው የሚለው ሌላ አይደለም፣ አንዷ ክልል ላይ ተፈራርቆ ነው። እኔ ማለቴ ሳቅ የእከሌ ቸርች ተብሎ ነው፣ በግለሰብ ነው ስሙ ያለው። የክርስቶስ ደጋፊ አላየው የእከሌን ነው እያየው ያለሁት ለእከሌ የወጣው ለእከሌ ወጣል አይገርምም በጣም ዓርብ ጨርሶ በሚቀጥለው ሳምንት ሲመጣም አለ ሰው ጥናት ቢደረግ ምንድን ነው ሰው ወንጌልን ናፍቆ ነው ወይስ ወንጌለኛውን ተከትሎ ነው ወይስ እንደ ሀገር ስራ በማጣት ነው በዚህ ጊዜ ለማሳለፍ ነው አይገባኝም ግን እግረኛ በዝቷል እና የሰላም ያድርግልን ግን ሁሉ ከወጣው ጋር ከወጣው ጋር ሰራዊቱ እየወጣ ይችለዋል ወይ? የኔ ጥያቄ ነው። በጣም የገረመኝ ነገር ነው። እሱ መልሱልኝ። ከዛ ባለፈ ወጣቶቻችንን በተለይ የሙስሊሙንና የክርስቲያኑንም አይተነዋል። በዛም፣ በዚህና ሁለት በዚህ ከወንድማችን ፎይ ጋር ተያይዞ እኔ ያለው እኔ ያለው የሚሉ ወጣቶች ጸብ ያለሽ በዳቦ በዛም በዚህም እያየን ነበረና እባካችሁ ረጋ በሉና ነገሮችን እናስብ፣ ነገሮች ይወሰኑ። ግድ የለም በመጀመሪያ ቤተ እምነቶች እውነትን ስበኩ፣ እውነት ሁኑ፣ ፖለቲካ ውስጥ አትደበቁ። ከዛ ባለፈ የህግ አካላት ባካችሁ አርፎ የተቀመጠ ክርስቶስን ብቻ የሚናፍቅ አምላኩ ብቻ የሚናፍቅ ሰፊ ህዝብ አለ ከዛ በታች ለህገ መንግስቱ ለገዢዎችም እየተገዛ ያለ ህዝብ አለ። ያን ህዝብ አትረብሹት፣ ሞት አትደግሱለት እባካችሁ፣ ስለፈጠራችሁ እንደው የሁለት ዓለም ወጣቶችን አይቼ ነበረ። ዝም ሁለቱ ልስት ላያቸው የሙስሊም ወንድሞቻችን በዚህ ልክ አለን ሲሉ ሰምቼ ነበር። ተመልከቷቸው ነቢይ በዚህ ልክ ተዘጋጅተናል ብለው ሳውንድ ትራክ አጅበው ቪዲዮቸውን ሲለቁ ነበረ። በጣም ገርሞኛል። እና ስጋ ፈራሽ ነው፣ ድንች ቢወፍር ደግሞ ሹክ ያነሷል። እንዳትሳሳቱ፣ ማንም የቆመ ቢመስል እንዳይወድቅ ይጠንቀቅ የሚለው ነው። ግድ የለም፣ ረገብ መባል ስላለበት የኦርቶዶክስ ወንድሞቻችን ደግሞ በዛው የፈረጠመ ሰውነት፣ በዛው ሰሞን የለቀቁትን ደግሞ በዚህ አይቸው ነበር። ተመልከቷቸው ረጋ እንበል። ግድ የለም በሁለቱም ወጣቶችን ያልፈርዱ። በሁለቱም ሁሉም በራሱ በመሰለው ልክ የሚቆሙለት እምነት አለው፣ አስተሳሰብ አለው። የዛ ቆሚለት አለው የምትሉ እምነት መሪዎች ተጠንቀቁ። እኚህን ወጣቶች ታጋጫችኋላችሁ ዝም ብሎ ግን እየተነሱ መፎከር የትም አያስኬድ እንደው ዝም ብሎ ወይም የተወዳዳሪን አቅም ማወቅ ያስፈልጋል። ካልሆነም ግን እኔ ብቻም ብሎ መፈንጨት አደጋው ብዙ ነው። እዛ አያስኬድ እንደ ሀገር ከስተቶቻችን መለስ የምንልበትን መንገድ መቀየስ መቻል። እኔ ሰላም ሚኒስተር ባለባት ሀገር ላይ ሰላም ስለራቀን ይገርመኛል። ሰላም ሚኒስተር በሌለን ሰዓት እኮ ሰላም ነበርን የእውነት ሰላም ሚኒስቴር የሌለን ጊዜ ሰላም ነበርን። ሰላም ሚኒስቴር ኖሮን ግን ብዙ ችግር ውስጥ የገባንበትን ለምን ብዬ እጠይቃለሁ። ሀገር እንደሚወድ አንድ ወጣት መጠየቅ የምፈልገው እባካችሁ ሰላማችንን ስጡን። የፍትህ አካላት ፍትህን አታዳሉ። ለሐሰተኛ ትንቢት አትሞቱ። እግዚአብሔር ይጥላል አስፈላጊ ከሆነ ምንም ብንተማመን ምንም ጠንካራ ብንሆን እግዚአብሔር ከፈለገ በሰራዊት ብዛት የምንድን የለንም። በመብረከ ላይ ለይቶ ይመታል። ይህ ምንም ምንም ጥርጥርና እባካችሁ በተዋህዶ ቤትም፣ በወንጌል አማኞቹ ፕሮቴስታንቱም፣ በሙስሊሙም፣ በካቶሊኩም ያላችሁ አማኝ ነን የምንል እባካችሁ በተለይ የሃይማኖት መሪዎች ተረጋጉ። በሶሻል ሚዲያ ላይ ደግሞ የምትከራከሩ ችላለሁ ብላችሁ ከገባችሁ ቻሉ እንጂ አለመቻላችሁ ለሌላ አታስተላልፉ። ከገባችሁ ወጥረ ተከራከር፣ አለቀ። በቃ እኩል የተሰጠመ ግን፣ ስትሸነፍ ስትዝለፈለፍ ወደ ውጭ አትሸግ። በቃ አለቀ። ተመልካች ከሌለ ደግሞ ተናጋሪ የለም። ፕላትፎርሙ የሚያስገድድ የለም። ተመልካች ስላለ ነው እንዲህ አይነት ነገሮች እየገነነ ነው ያለው። ከዛ ባለፈ ግን በሶሻል ሚዲያ ያሉት ክርክሮች ሶሻል ሚዲያ ሊፈታቸው ነው እንጂ የሚገባው ማህበረሰቡን መጥቶ ሊያስጨንቅብን አይገባም። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ወደ ቅድስት ሀገር ኢየሩሳሌም የሚደረገው ጉዞ ተጠናቋል። ለኢትዮጵያውያኖች ለኢትዮጵያ ፓስፖርት ላላችሁ፣ ከውጭ ላላችሁ ግን ቪዛ የማትጠይቁ ኦን ራይቫል ብቻ የሚመታላችሁ፣ በውጭ ዜግነት ያላችሁ ደግሞ እስከ መጨረሻዋ ሰዓት ከኛ ጋር መጓዝ ትችላላችሁ። ፕሮግራማችሁን አመቻቹ፣ ለእናንተ ክፍት ነው። ከስር ባለው ስልክ ቁጥር 0972 08 እየደወላችሁ አናግሩን። ወደ ቅድስት ሀገር ኢየሩሳሌም የጃንደረባው ጉዞ የነጋሽ ሚዲያ እና የዮዳ አቢሲኒያ ገና አላጠናቀቅንም። አሁንም በሀገር ውስጥ ላላችሁ ኢትዮጵያ ፓስፖርት ላላችሁ ብቻ ነው ምዝገባ የተጠናቀቀው። እንግዲህ ከነዚህ መካከል ተጓዥ ከሆኑት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ናቸው። እናንተ ልጆቻችን እናት አባቶቻችን ናቸው ብላችሁ የላካችኋቸው እዛ ሄደው ስለእናንተ ጸሎት ያደርሳሉ፣ ስለኛ ስለ ሀገር ጸሎት ያደርሳሉ። በባህታቸውም ሲመለሱ የክርስትና ስማቸውን ይዘው አይዘነጓቸውም። እንደሱ እንዲሄዱ አስተዋጽኦ ላደረጋችሁ ሁሉ መብርሃን በበረከት ትጎብኛችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጥሪም አለ። እሱን ተከታትለን ለዛሬ በዚሁ አበቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ለሀገራችን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን፣ ሀሩ መቋቋም አይችሉም እና እድሉ ለነሱ ይሰጣቸው ብለው ይህን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ አራት አምስት ወን እናራለን። አልበቃ ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍትምን ስለሚበላው ራሱ በግሹም ስለማይገኝ ያው ከተት ብሎ መቻ ከመቻ ውጭ ሌላ አማራጭ የለም። አስፈለገ ደግሞ ቻ እንዳሚለብሰት ነገር በውስጥ እንደዚህ አድርጎ ውስጥ ሰውየዎች ሊለብስ ይችላል። ላስቲክ ላስቲክ ለብሳችሁ ነው የምታድሩት። የእኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበርሀው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነው እና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ፣ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ፣ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን፣ የእኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።